ማይለወጡ ውዶቼ ማይለወጡ ውቅያኖስ የማይለውጣቸው አቋማቸው አይደራደሩም በእኔ እኛ እኮ አንደራደርም። ባይዘው ወይ እንዴ መነንዬ እኔ ጋርም ሰላም ነው፣ ተውፊቅ ነው። እኛ ኮ ድሮ የእኛ ኮስ ድሮ እኮ ስለማናውቅ ነው። ልጅነትም አለ፣ በዛ ጊዜ ያለ ብስለትም አለ፣ ራስን ያለመውደድም በለ። ባይዘው ወይ ራስን አለመውደዳችን ነው። የሆነ ራሳችንን አሳልፈን የምንሰጠው ነገር አለ አይደል? እንደዛ እመቤቴን። አሁን ስም በስም እያየሽን ነው፣ ክፉ እንዳልሆነ የእኛ ልጆች ውብአለም። ለእኔ ውብአለም እኮ አምስት ልጅ አላት አሉት ይኑራ። ጸጋ ነው ልጅ፣ ጸጋ ነው ልጅ፣ በረከት ነው። አንቺ ቆጤ፣ አንቺንም አንቺ አረቄ አድርገሽ ቅር ይባልሽ። እንዳትሞ እንዳትሞች በዛ ሀገር። ውብዬ የኔ ወርቅ ደህና ነሽ ወይ? እንዴት አለሽ በዚህ ሰዓት? የሄደች እኮ ነው የምታወራኝ። ማን ኢኻ? ቤና ማራ እኮ ናት ስሟን ቀይራ ውብ ዓለም በትክክለኛ ስሟ መጣች። ሌባ ዳኛቸው። እኔ ማላቀው ሰው እኮ አላስገባ። ማቀው ሰው ብቻ የማስገባው ማላቀው ሰው አላስገባ ካሰች ጋር ለምን ማስታወቂያ አልሰራሽላትም? ማሪያል አልሄድሽም? እሷ ጋር መተ መኩየ ሰላማ ጋ ካሰች ጋ ስንቱን ሰው እንኳ እያለ ማመድሽ ነበረ። ካሰች ጋር አልሄድሽም? ካሰች ጋር አልተመቸኝም፣ ሰሞኑን እሄዳለሁ። ፈተና ነው እኮ ልጄ፣ ሰሞኑን ትዌልቭ ፈተና ጀምረዋል። ስለዛ ነው አሁን ሲጨርሱ እሄዳለሁ።

እኔ ስለብሰው ጆኒየም ቢሆን ያምራል። ለምን ደው አላውቅም። ከሱ ነው በእርግጥ አንቺ ላይተን እንገዛለን እኛ ጋር ሲመጣ ጆንያ። አንቺ አይተሽ ገዝተሻል እንዴ? ቄጥሽና ዙረሽ ፎቶ የተነሳሽብን አትሽ አብኛቦ ምን ሆነሽ ነው እንደዛ ፎቶ የተነሳሽ? ኧረ አስቂኝ አሁን አለ አለቀው አለቃዎች እግዚአብሔርን እኔ አሁን ተቸግርኩ። እዚህ አገር ስልክ አይወድም እንዳለ አለቃዎቹ። ለምን ደሆነ እንኳን እዛ ነው ሀገር ደግሞ ጥንፈኛ ጥንፈኛ ስልክ ጠል ናቸው። ህጋቸው እኮ እንደዛ አይደለም። ለምን አስተካክለሽ ልብሱም ለብሰሽ አልተነሰሽ ፖስት ቢጆን ቋል አልተመቸኝም። ፎቶ ማን ያንሳኝ? ታውቂያለሽ፣ ፎቶ አልነሳም። አብዛኛው በየገስቱ

ሰላም ሰላም። ባባ በረከት መንግስት አብ በረከት መንግስት አብ ይባላል። አርቲስት ነው። ጽፌልሻለሁ። የባለ እህት ማለት የባለ እህት ነው። አይት ቤት ነው የሚባለው አይት

ከብዛቱ ጋር በቃ አቦይ ጋር ያክሏል። እንሻለሁ መነንዬ አቦይ ጋር ያክል፣ ምኑን አባይ ጋር ያክል? ይሄና ስለተቀባ ይሄና አ ፀጉርሽ ነው። ያንቺ ቁጥር አይደለም ያንቺ ጠንካራ ፀጉር ነው። ውግማምማለት እሺ፣ አብዬ አመሰግናለሁ። ወንድም ምን አልሽኝ? ማሄ ስትይ ኮይች እኛ ነው እንትን ነው ለራስ ምታት ምናምን የዋየው ታውቂያለሽ፣ ለራስ ምታት ፀጉር ያው እዚህ ለሱ ለሱ አሪፍ ነው በሚል ነው። ደህና ነኝ ማሄዬ፣ የእኔ ቆንጆ ደህና ወይ በጣም በጣችን ሚውት አርጊ ሚውት እያረግሽ አንኮራኩሪ ስሚ ሞ እሷ ቆጤ ነው ስሟ እድር ታምራት ደህና ነኝ ይመስገን ክብሪ ይስፋ ቆጤ ነው ስሟ መነን አይደለም ቆጤ ትባላለች እንቆይ ላስወጣት። ስልክ ተደውሎባታል ደግሞ። እንዴት ነው የምትወጭ? እቆ አሁን እኔ ራስ የመጣው ያው? ሶሪ እኔ ስቀመጥ እግርን ካላጣፋር ኳ አይመቸኝም፣ በዛ ነው እና እንዴት አላችሁ አማን ናችሁ? ሙሉ ሰላም ነው። መኪ ነይ ግቢ። እንቺ ደግሞ እስቲ ዛሬ እናውራ እስቲ። በዚ አይ እንደኛቸው የሚባል ማን ነው? ሰሎሞን የሚባል እኔ አላውቃችሁም። ማላቀው ሰው አላስገባም። ወንድም ማለ ወይ? መልካሙዬ፣ ሰላም እንዴት አለ? ማላቀው ሰው ይቅርበሉ፣ አላስገባም ሌላ ሰው ሲቀማ፣ ያ አብዱ አመሰግናለሁ። የእኔ ወንድም፣ ክቡር ወንድሜ፣ ነፍሴ ሰቅ እስከምትል እኮ ወዳችሁ ወንድሞች። እውነት ነጭ ሲሆን ደግሞ አይነበረም። እናንተ ሰንደቅ፣ እንዴት አለ ሰንደቅ? ሰንደቅ ስትልስ የሆነ ሰውዬ ትዝ ይለኛል። መልካሙ ጊዜ ኑርልኝ፣ ሰንደቅዬ። እያመሰግናለሁ ነው፣ ወንድም ኑርልኝ። እግዚአብሔር ያክበረክ፣ ፈጣሪ አምላክ ያክበረክ። አንድ ልጅ ነው ይሄ ስሎ ፖስት ያደረገው። ማን ትዝ አለሽ በሞቴ? ያ ፊልሙ የሳንዳቁ የፊልሙ ላይ ያለው ቅስነ እዚህ አለኝ። ውይ አብዱዬን፣ የአባታዬ ልጆች በጣም ነው የምወዳቸው። እናንተ ነው ሲነኩብኝ፣ እራሱ በቃ እንዳን ዘረዝረኛ። እናንተን ሲነኩብኝ አልወደድም፣ የሁለቴን አልወድም። አንቺ ነሽ ወይ ተረሳ ሌላ ሰው መሰልኩ ሌላ ሰው መሰልኩ ወድጌት የለም ዘ ወይ ሙዚቃ ቤትዬ ሰላም ነው ወይ እንዴ ወንድሜ እንኳን ደህና መጣ እዩ አንተ ጋር ሪፖስት ያደረገው ልጅ ይህንን የባባ በረከትን ዘፈን ፖስት ሲያደርግ እዛ ስርችን ሳላት የኔ ፎቶ ስር እኔ ማርያምን ዊጌ ምንም መልካም ዬ ወየ በላይየ ዬ ደህና ናቸው። ወንድሞቼ ሰላም አላችሁ ሁሉ ቤተሰቡ ቀይው ምናምናው ድሞ በድሞ ሁሉ ሰላም ነው። እኔ ሰላም ነኝ። ክቡር ይስፋ አመሰግናለሁ። ሰንደቁዬ እሱ ትዝ ይለኛል ይሄን ስም ስሰማ ይላሉ የአባት ዘመዶች እውነታቸው። ንኮር እኔኔም ቆጤ የአባቴን ዘመዶች ጥንፈኛ እያልሽ አስቸግረሻል። በጣም እድለኛ ነሽ ከአቦ ነገር ፎታለሽ። ብታየው ደግሞ እንዴት ደስ እንደሚል በአካል ብታየው እንዴት ደስ እንደሚል እንደ እድሜው አይደለም። የገሽ መሀሙድ የገሽ ጥላሁን ጓደኛ ናቸው ጓደኛ ነበሩ ያኔ እዚህ ኢትዮጵያ ኢትዮጵያ እያለ እና በጣም ምርጥ ሰው። አስመራ ነው ያገኘሁት እኔ ስመራ ወርቅ ሚሊዮን እዛ ነው ያገኘሁት። ዛኖቹ ፎቶ የተነሳ ነው የነማሙድ ኩያ ነው። አቤት ምር ግን እርጅና ባይመጣ ምን ነበር? ነኢማ እየሰላም ስቅበሊ ስለምንታይ እርጅና ባይመጣ ግን ምን ነበር? ሰው እንደ እንደ ተፈጠረ እንደ ወጣትነቱ ቢኖር ወይ፣ አቤት መልክ፣ አቤት ቁመና። አሁንም ግን ብታዩ ቀጥ ያለ ነው፣ በቃ ቀጥ ያለ ሙዚቃ ቤት። አሁን ለሙዚቃ ቤት ነው ማወራው። ቆይ ወይዬ፣ መስዬ እንዴት ነሽ? ደህና ነሽ? የሮባእናት ቀጥ ያለ ምርጥ፣ በቃ እንዴት ደስ እንደሚላችሁ ወይ እርጅና ባይመጣ ምን ነበር እግዚአብሔር። የእነሱ ጊዜ ግን ጥሩ ጊዜ ነው። የኛ ነው ፎስፋስ ፎስፋስ ጊዜ፣ የእኛ ጊዜ ነው እንጂ የእነሱ ዘመን ማን ጥሩ ነው። እንዴት እንደሚያምር አርጅቶ፣ እራሱ መልኩ አልጠፋም። እንግዲህ አሁን ሶስት አራት ዓመት ይሆነዋል ይሄው ፎቶ በጤና ዋክ ያደርጋል በእግሩ በቃ ጤነኛ ሰው ውካስ እንኳን አይዝም። በእጁ በእግሩ ነው የሚሄደው። ኖርማል ዋክ ያደርጋል። ምንድነው እዚህ ውስጥ ጠላት መጣ እንዴ ጎበዝ? እና በጣም ነው የምወደው ማንም ማንን አግኝቻለሁ፣ መሰረት ከማወልዳቸው እሱን፣ ሌላም ሌላም አሉ። አንድ ደግሞ ሌላ አለች ደግሞ በጣም ምርጥ ሰው፣ ትልቅ ናት እድሜዋ። በዘመን ኃይለ ሥላሴ ጊዜ ሆስቴስ የነበረች እዚህ ማለት ነው በኢትዮጵያ። አሁንም ምንትን ብላ ማለት እድሜዋ ትልቅ ናት። በዘመን ኃይለ ሥላሴ እዚህ ኢትዮጵያ ሆስቴስ ነበረች። እዛ ግን አሁን አሁንም ስራ ላይ ነው ያለችው። ቀጥ ያለች እንዴት እንደምታስቃና እኔ ሴት ሆኖ እንደዚህ ሲሆን ደስ ይለኛል። በቃ እውነቴን ነው የምላቸው። ይሄ ዝርግፍ ግፍግፍ ያለ ሰው ነው በጣም እናድደው አውቃለሁ። ብዙ ነገር ሊኖር ይችላል። መኪ የኔ ቆንጆ፣ ደናነሽ ወይ የኔ ግን እሷ ቀጥ ያለች። በቃ አሁን እራሱ ውስጠውስ ነው የምትመስለው። እውነቴ ነው። እንዲሁም ጊፍት ሰጠኝ አለች። አባ ጉብዬ በእንትን ላይ አስላ በመስታወት ላይ ሳሌ አፈወርቅ ተክሌ ነው የሳለው አፈወርቅ ተክሌ ኢትዮጵያ ሳይሆን የዛ ስሎ በእጁ መስታወት ላይ አለ ጊፍት የተሰጠኝ። ደህና ነሽ ወይ የሀገሬ ልጅ የዛ ጓደኝ የዛ ቤት ጓደኛዬ አሁን እኔ ለእናትና ለአባቴ እህታቸው እመስላለሁ። አንዳንድ ሰው እኔ አሁን የታላሽ የታላሽ ብታይ እኔን ትንሽ ያረጉብን። እሷን ብታይ እሷ በጣም ወፋር አይደለችም፣ ግን በቃይልም የሰራ ሰው ናት እሷ። እኔም እኮ የሰራ ሰው ነኝ አሁን ቢሰሙ ጭሩ ባባሉ ድሮ ስራት የነበርኩት ባልቴት ትሉኛል። እኔና ልጄ ስንሄድ ደግሞ እህቱ ነው የምመስለው። ጓደኞቿ እህቱ ነው የምመስላቸው። የትምህርት ቤት ጓደኞች እንዲህ ማዘረቻ ይሉታል። ይመስለኛል መስለው አንድ ሰው የምናደረገው መሰላቸው። እስሙን እዚህ ጋር ላለመጥቀስ ነው። ሁለት ሺህ አስራ ሶስት ነው እና ወልዲያ እኔና አቶ አብረን ነበር። ከዛ ልጁ

ልጅ በልጅነት ሲሆን ደስ ይላል። ነግሻለሁ ሙኬ የለም።